ይህ የአዲስ 1879 የታሪክ ማስታወሻ ነው። ጀኔራል ሀየሎም አረአያን የገደለው ጀሚን ያሲን ማን ነው ለሚለው በክፍል አንድ ዝግጅታችን ራሱ የሰጠውን የተናገረውን ታሪክ ማቅረባችን ይታወሳል። እነሆ በክፍል ሁለት ጀሚል ያሲንና ጀነራል ሀየሎም አረአያ የተገናኙ፣ እንዴት ተገናኙ? ግድያውስ እንዴት ተፈጸመ? ከዚያስ በኋላ ጀሚል ያሲን ምን አደረገ? ለሚለው እነሆ ምላሹ ይዘን መጥተናል። ጀሚል ያሲን በእፎይታ መጽሔት ቃሉን እንደሰጠው አዲስ 1879 ደግሞ እንዲህ አቀረበው። ጀሚል ያሲን ለመሆኑ ወደ ግድያው እንዴት አመራ? እርሱ ራሱ በ1989 ዓ ም ይህን ተናግሯል። እንዲህ የሚል ጥያቄ ቀረበለት። አምባራስ ሆቴል የነበረውን ሁኔታ በዝርዝር ብታብራራልኝ ተባለ። እርሱም መለሰ። ጊዜው ለእኔ የውጥረት ጊዜ ነበረ። ከባለቤቴ ጋር በመጠጥ የተነሳ ተፋትቼ ነበር። ባለቤቴ ከቤተሰቦች አትስማማም፣ ሁሌ ጥል ነው። እሷም ምክንያት ነበር የምትፈልገው፣ እውነቷን ነው። እኔ ለልጄም ለቤተሰቤም የሚሆን ሰው አይደለሁም፣ ጠጪና ባለጌ ሰው ነኝ። ስለዚህ ተፋታን። ጊዜው የረመዳን ጾም ነው። እኔ ግን ጠዋትም ማታም መጠጣት ነው። አቶ ወልደ ሚካኤል የሚባሉት ሰው ደግሞ ዕዳህን ክፈል እያሉ አላስገባ አላስወጣ ይሉኛል። ብርሃኔ የሚባል ደግሞ ሠላሳ አምስት ሺህ ብር ያበደረኝ፣ እሱም እንዲሁ ያሳድደኛል። ይህ በእንዲህ እንዳለ የወንድሜ እጮኛ ከአስመራ መጣች። እሷን ለመቀበል እንኳን ደህና መጣሽ በማለት ግብዣ አዘጋጅቻለሁ። ትልቅ ግብዣ ነበር። የግብዣው ቀን አንድ ተጋባዥ ለማድረስ ማምሻውን ወጣው። ከዚያ ሠላሳ አምስት ሺህ ብር ያበደረኝን ብርሃኔን አገኘሁት። ከእርሱ ጋር ወደ አምባራ ሴድን። ከምሽቱ አምስት ሰዓት ተኩል ይሆናል እየጠጣን ነበር። ይህን ጊዜ አብርሃም ወልዴ ወይም ግዞ ትዝ አለኝ። ሠላሳ ስምንት ሺህ ብር ያልከፈለ ገንዘብ ስላለ ከመኪናዬ ውስጥ ደወልኩለት። እፈልግሃለሁ አልኩት። በመኪናው መጣም። ከዚያ ብርሃኔን ሸኘነውና ወደ አምባራ ሆቴል ስንመለስ መንገድ ላይ ሦስት ሴቶች አገኘን። ስካር አለ፣ መጠጥ አለና መኪናውን አቆምኩና እንጫናቸው አልኩት አብርሃምን። በዚህ ተስማምተን ጭነናቸው፣ ሦስቱንም ሴቶች ይዘን አምባራ አስገባን። ስንገባ ሴቶቹ ለካ እዚያ የቀጠሩት ሰው ኖሯል። ጥለውን ሄዱም። እኔና አብርሃም የነበርንበትን ቦታ ባንኮኒዋ አጠገብ ቁጭ ስንል እነሱ ወደ ሌላ ወደ ቀጠሯቸው ወንዶች ሄዱ። እኔም ወደ መጠጥ ገባው። ከዚያም ከቆምኩበት በስተግራ በኩል ጄኔራል ሐያሎምን አየኋቸው እሳቸው መሆናቸውን እርግጠኛ ሆንኩ። ግን ለማረጋገጥ ብዬ እሶ አቶ ሐያሎም ነዎት አልኳቸው። በትግርኛ ያናገርኳቸው በኋላ ቅር ያላቸው ይመስለኛል። ሳናገራቸው አንድ ሰውዬ ነበረ አጠገባቸው። ሰላም ብዬ ነው አቶ ሀየሎም ኖት ያልኳቸው። በኋላ ቅር ሲላቸው ወደ ቦታ የተመለስኩኝ እንደገና ተመልሼ እንታወቀልን እኮ አልኳቸው። አሁንም እጅግ የተቆጡ መሰሉ። እንግዲህ መጠጥ ስጠጣ ደግሞ ራሴን አላውቅም፣ የማደርገውን አላውቅም። ተመልሼ ማሰልቸት ትክክል ላይሆን ይችላል። በኋላ ከአብርሃም ጋር ሂሳባችንን ከፍለን እየወጣን ነበር። ጀነራል ሀየሎም ቅሬታ እንዳላቸው ግልጽ ነገር ነበር። ሂሳቤን ከፍዬ ከአብርሃም ጋር እየወጣን እያለ መጥተው መቱኝ ለጀሚል ጥያቄ ቀረበለት በጣም መበጥበጥህ ተወኝ እያሉት ደጋግመህ ተተነኩሳቸው እንደነበር ተነግሯል እውነት ነው ጀሚል መለሰ በስካር ላይ ነበርኩ የማደርገውን ነገር በትክክል አላውቅም ነበር አሁንም ጀሚል ተጠየቀ እንደ መቱ ወዲያውኑ ሽጉጥ አውጥተህ ጄኔራል ሀየሎምን የተኮስከው ጀሚል መለሰ ኖኖ ከመቱኝ በኋላ ወጥቼ ነበር ከትልቁ በር ግን አልወጣሁም ነበር። ከዚያ ቆጭቶ የተመልሽ ነው መሳሪያ ወጣሁት በኋላ ስተኩስ አስታውሳለሁ። ጀሚል ጥያቄ ቀረበለት፣ ቤት ውስጥ ነው የነበሩት ጀነራል ሀየሎም? ጀሚል መለሰ፣ አይ በሩ ላይ ነው ሲወጡ በር ላይ ነው የተኮስኩት። ብቻቸውን የነበሩት እሳቸው ናቸው ቀደም ብለው የወጡት። ከተኮስኩ በኋላ ወዴት ሄድክ የሚል ጥያቄ ለጀሚል ቀረበለት። መኪና ሳሊዝ ወደ ቤት የገባው እህቶቼ እየተደናገጡ ምንድን ነው ብለው ጠየቁኝ። ምን ብዬ እንደተናገርኳቸው አላስታወስም። ከዚህ ቀደም ከሰው ጋር ተጋጭተህ ሽጉጥ ተኩሰ ታውቃለህ? ጥያቄ ቀረበለት። ጀሚል መለሰ ሲጠጣ ጭንቅላት ይረበሻል። በ1987 ዓ ም ብሔራዊ ቲያትር አጠገብ ከመሬት ስር ያለው የጭፈራ ቤት ታነል የሚሉት እዚያ የምረቃው ቀን ተጋብዤ ሄጄ ነበር። እየጠጣሁኝ ሰባት ሰዓት ላይ ሽንት ቤት ገባሁኝ። ሽንቴን እየሸናሁ ነው ቁጭ ብዬ። ለምን እንደሆነ አላውቅም። ባረቀ እንዳይባል የሚባረቀው ወደ መሬት ነው፣ እኔ ወደፊት ነው የተኮስኩት። ከሽንት ቤቱ ውጭ እጅ የሚታጠብ ሰው ቢኖር ኖሮ ሞቶ ነበር። በዚያ ሰዓት ሰው ሊሸነ ይመጣል። እኔ እዚያ አንድ ሰው መታና አንድ ነገር ትደርጌ ቢሆን ይሻለኝ ነበር። ያኔ ቢሆን ሰው የመታሁት አሁንም ማረበት ነበር። ከዚያ በፊት ደግሞ ከሳውዲ እንደመጣሁኝ በሦስተኛው ወሬ ካዛንቺስ አልማዝ ላሊበላ የሚባል ውስኪ ቤት ከሰው ተጣልቼ እደጅ ወጥቼ ወደ ሰማይ ተኩሻለሁ። ዳዊት የሚባል ጓደኛዬ ነው። ጀሚል አብድሃል እንዴ ብሎ ያስጣለኝ ሽጉጡን ነጥቆኝ ወረወረው። እንዲያውም በዚህ ሰበብ ታሰርኩ። ስድስተኛ ፖሊስ ጣቢያ አድሬ በንጋታው አወጣው። እና የመሳሪያ ነገር ብዙ ጊዜ ተፈታትኖኛል። ጀሚል ጥያቄ ቀረበለት። በየጊዜው አምባጓሮ ውስጥ እንደምትገባ ነው የሚነገረው ለምንድን ነው? ጀሚል መለሰ። ሽጉጥ የመያዝ ፍላጎት እያደገ የመጣው ክፍሌ ሰይፉ ከሚባል ሰው ጋር በተፈጠረ ግጭት ነው። ከአንድ ወዳጄ ጋር ወረዳ 18 ቀበሌ 33 ኪራይ ቤት ለማየት ስንሄድ 1.5 ሚሊዮን ብር ዋጋ ያለው ንብረቴን ወስዶ ዛሬ ነገ እያለ የሚያታልለኝ ይኸው ክፍሌ የሚኖርበት አካባቢ በአጋጣሚ መሄዳችን፣ ድንጋይ ወርውሮ መኪናዬን መታት። ሁለት ፖሊሶችን ከመንገድ ይዤ ተመለስኩ። የሰውየው ቤት በረጋ ስንደርስ በድጋሚ ድንጋይ ተወረወረ። ፖሊሶቹ ጠመንጃቸውን አቀባብለው ሲወርዱ ዘጠኝ ጥይት ተተኮሰ። አንድ ፖሊስ አፍንጫው ላይ በጥይት ተመታ። እኔ መሬት ላይ የተኛሁና እንደምንም የፖሊሱን ሕይወት ለማትረፍ ወደ ፖሊስ ሆስፒታል ይዤው በረርኩ። እንዲህ ያለ ነገር ስለሚያጋጥመኝ መሣሪያ ታጥቄ ነው የሚሄደው። ጀሚል ጥያቄ ቀረበለት። በቁጥጥር የዋልከው በምን ሁኔታ ነው? መልስ ሰጠ። ቤቴ ሌሊት ስምንት ሰዓት ከገደማ ነው የገባሁት። ፖሊሶች የመጡት ስምንት ሰዓት ካርባ ላይ ነው። ይዘውኝ ሄዱ። ጀሚል ተጠየቀ። ሞት ተፈርዶብሃል። ይሄ ፍትሐዊ ነው? ጀሚል መለሰ። ሞት ያንሳል። ጄኔራል ሀየሎምን ያጠፋ ሰው ከሞት በላይ ይገባዋል። አስር ጊዜ ተወልዶ አስር ጊዜ ቢሞት ምንም አይደለም። ጀሚል ተጠየቀ። ይግባኝ መጠየቁ አያዋጣም ብለህ አስባል ጀሚል መልስ ሰጠ ይግባኝ የምጠይቀው ጀነራል ሀየሎምን በተንኮል አልገደልኳቸውም የሚለውን ለማሳመን እንጂ ፍርዱ ይለወጣል ብዬ አይደለም መቼ ነው ይግባኝ የምትጠይቀው ጀሚል ተጠየቀ እርሱም መልስ ሰጠ እኔ እንጃ ጠበቃይ ነው የሚያውቀው ጀሚል አሁንም ጥያቄ ቀረበለት። በጠበቃህ ላይ ቅሬታ አለህ? ጀሚል መልስ ሰጠ፣ ቅሬታ የለኝም። ለጀሚል የመጨረሻ ጥያቄ እፎይታ መጽሔት መጋቢት 1989 ዓመተ ምሕረት ላይ የሀየሎም ገዳይ ኑዛዜ በሚለው ርዕስ ስር የመጨረሻው ጥያቄ ቀረበለት። ዳኛው ሞት የምትለዋን ቃል ሲናገሩ ምን ተሰማህ? ጀሚል መለሰ፣ እኔ አላህን እለምን የነበረው ማንኛውንም ነገር እንድቋቋመው ኢማኑን ወይም ጽናቱን ስጠኝ እያልኩ ነበር ብሎ መልስ ሰጠ። ጀሚል ያሲን መሐመድ ጀነራል ሀየሎም አርአያን የገደለው ኑዛዜውን ከፎይታ መጽሔት ላይ እንዲህ አቀረብ ነው። ጀሚል የተናገራቸው ብዙ ቁም ነገራዊ ነገሮች አሉ። በስሜት ተመርተን በኋላ የምንጸጸተው ነገር ምን ያህል ከባድ መሆኑን ያሳያል። ጀሚል በጥያቄው ላይ ይግባይ